ሰላም ሁላችሁም፣ ዛሬ አንድ አስደማሚ ታሪክ እናካፍላችሁ። የባርባራ ዴሪጅል ታሪክ በ16 ዓመቷ እናቱና ከተፈታታኝ ሕይወት ወደ ተወዳጅ ተዋናይነት የተሸጋገረች ሴት። ይህ ታሪክ በጉስታቦ አዶልፎ ኢንፋንቴ በተደረገ ቃለምልልስ ላይ የተመሠረተ ነው። በዚህ ቃለመጠይቅ መጠይቅ ውስጥ ባርባራና ጉስታቦ በግልት ልብና በተስፋ የተሞላ ውይይት አካሂደዋል። ከአካፑልኮ ጎዳናዎች እስከ የሮሳሪዮ ቲጄራስ ተወዳጅነት የባርባራ ጉዞ ተነሳሽነቱን የሚፈነቅል ነው። ተቀመጡ፣ ምክንያቱም ይህ ቪዲዮ ልባችሁን ይነካል፣ በማለት ቃለ ምልልሱን ታዋቂው ጋዜጠኛ ጉስታቮ ሞቅ ባለ ሰላምታ ውይይቱን ይከፍታል። ባርባራ ዴሬጊል በጣም ጥቂት የሆኑ ሰዎች ሚያውቁት የማይታመን የሕይወት ታሪክ አላት። በ15 ዓመቷ እናት ሆናለች። በኃላፊነት ባሕር ውስጥ ጠልቃ ነበር፣ ነገር ግን በጽናትና በትንሽ ዕድል የሮሳሪዮ ቲጀራ ስንትጃውታለች ይህም ወደ ዝና ከፍ አደረጋት በማለት ጉስታቮ ቃለ ምልልሱን ከፈተ። ባርባራ በፈገግታ እና በጉጉት ተቀብለ፣ በጣም ደስ ብሎኛል፣ በመታሁበት ከን ሙሉ ተደስቼ ነበር በማለት መለሰች። ጉስታቮ የባርባራን የልጅነት ጊዜ በጥልቀት መርምሮ ወደ ሜክሲኮ ከተማ እና አካፑልኮ ወሰዳት። ባርባራ በ1987 በሜክሲኮ ከተማ ተወለደች። የጌሚኒ ምልክት ያላት የጌሚኒ ሰዎች በፍጥነት እንቆጣለን፣ በፍጥነትም እንረሳለን። ቁጣዬን በሰከንድ ውስጥ ረሳለሁ። ለምን እንደተቆጣ ሆንኩ አላስታውስም በማለት በሳቅ ገለተች። ነገር ግን የልጅነቷ ጊዜ ቀላል አልነበረ በ12 ዓመቷ ወላጆቿ ተፋቱ። እናቷም የማህፀን ካንሰር ተገነባት። እናቴ በሆስፒታል ነበረች፣ እኔ ደግሞ በ12 ዓመት ብቻዬን ወደ አካፑልኮ ከአባቴ ጋር ሄድኩ። ካንሰር ምን እንደሆነ እንኳ አልገባኝም ነበር። እናቴ ታማለች ብዬ ብቻ ተሰማኝ፣ በማለት ተናግራለች። በአካፑልኮ ከአባቷና ከእሱ አዲስ ከተገናኘችው ሴት ጋር መኖር ቀላል አልነበረ። አባቷ በራሱ ዓለም ውስጥ ነበር። ብዙ ጊዜ ትኩረት አልሰጠኝም ነበር። በቤት ውስጥ ምንም ገደብ አልነበረ። በ13 ዓመቴ ታቱ አደረግሁ። ማንም ምንም አልነገረኝም በማለት ታስታውሳለች። ይህ ነፃነት ለአንዲት ታዳጊ ልጅ አደገኛ ነበር። በ16 ዓመቷ ባርባራ እርጉዝ መሆኗን አወገች። ጉስታቮ ሲጠይቃት በፈገግታ መለሰች። እናቴ በህልም አይታ ነገረችኝ። እኔ ቀደም ብዬ አውቄ ነበር ነገር ግን ማንም እንደማያውቅ አስቤ ነበር። በፊቴ እና በሰውነቴ ላይ ነጭ ነጠብጣቦች ነበሩ። በቤት ውስጥ ምግብ ማግኘት አስቸጋሪ ነበር። አባቴ ወደ ገበያ መሄድ ይረሳ ነበር። ብዙውን ጊዜ ፓን በሰናፍጭ ብቻ እበላ ነበር በማለት ተናግራለች። እናቷ ዜናውን ስታውቅ ባርባራን ወደ ሜክሲኮ ከተማ ተጠራች። እናቴ የኔን አንስታኝ፣ አማራንቶ፣ ኦትሜል፣ አልሞንድ፣ ዋልነት ኢና ያትንት ሾርባ ተዘጋጅልኝ ነበር። ቀስ በቀስ ነጠብጣቦቹ ጠፉ። የማር እናትነት ጊዜ ቀላል አልነበረም። የልጁ አባት ኃላፊነቱን አልተቀበለም። እርግዝናዬን ነግሬው ነበር፣ እሱ ግን ልጇን አታሳያለኝ፣ እኔ ግን አልተቀበልኩትም በማለት ተናግራለች። ጉስታቮ በመገረም ሲጠይቃት ባርባራ በፈገግታ መለሰች። እንደው እርሱ መሄዱ ጥሩ ነበር፣ ካልሆነ ኖሮ ዛሬ ያለኝን ጠንካራ ቤተሰብ እና ሕይወት አላገኘም ነበር። ጉስታቮ ባርባራ ተዋናይ እንዴት እንደሆነች ሲጠይቃት የባርባራ የስኬት ታሪክ ተገለጸ። በቲቪ አዝቴካ የተዋናይነት ትምህርት ቤት ተገላቀለች እና በ28 ቀናት ውስጥ የተሳካለት ተዋናይት ሆነች። አንድ ቀን አንድ ጓደኛዬን ጠየቅኩ መቼ ዋና ተዋናይ መሆን እችላለሁ። እሷ ሁለት ዓመት ይፈጅብሻል አለችኝ። እኔ ግን ያ ካልሆነ አልፈልግም አልኩ። በ28 ቀናት ውስጥ ተሳካልኝ በማለት ተናግራለች። ጉስታቮ በፈገግታ ሲከታተል የሮሳሪዮ ቲጄረስ ሚና እንዴት እንደተገኘላት ገለጸች። ዳይሬክተሮቹ አንቺ ሮሳሪዮ ነሽ አሉኝ። የኮሎምቢያውን ተከታታይ አልተመለከትኩትም፣ ምክንያቱም የራሴን ሮሳሪዮ መፍታር ፈልጌ ነበር። ይህ ሚና የሕይወቷን መንገድ ለውቶታል ሮሳሪዮ ቲጄረስ ለእኔ ስሜቶቼን መታከም እንደምችል አስተምረኝ፣ የተወናይነት ሙያዬን እንድወድ አደረገኝ። ጉስታቮ በማኅበራዊ ሚዲያ ላይ ስለ ተጽዕኖዋ ሲጠይቃት ባርባራ ስለ ተቺዎች ተናገረች። በመጀመሪያ ተጎዳሁ፣ ተዝለፍኩ፣ ነገር ግን አሁን አላስብም። እኔ ራሴን እንደሆንኩ እከበላለሁ በማለት ተናግራለች። ጉስታቮ በቀደሙት ትችቶቹ ላይ ይቅርታ ጠየቀ። በፕሮግራሞቼ ላይ ተገቢ ባልሆነ መልኩ እንግዶቼ የተችተውሽ ከሆነ ይቅርታ አድርጊልን። ባርባራ በፈገግታ መለሰች፣ በፍጹም ብላ መለሰች። ይህ ቅንነት የሁለቱን መከባበር አሳይቷል። ባርባራ ስለ ባለቤቷ ፈርናንዶ እና ስለ አንድ ላይ ያገኙት ፍቅር ተናግረች። ፈርናንዶን ለመጀመሪያ ጊዜ ሳየው ከራሴ እስከ እግሬ የሚያሞቅ ስሜት ተሰማኝ በማለት ተናግራለች። ጉስታቮ በፈገግታ ሲከታተል ባርባራ ስለ ቤተሰቧ በደስታ ተናግራለች። ከእሱ ጋር ደስተኛ ሕይወት እየኖረች እንደሆነም ገልጻለች። የጉስታቮን ኢንተርቪው እንዳለቀም ወደ ቀጣይ ፖድካስት ስናልፍ በውይይቱ ውስጥ ባርባራ በጣም ተፈጥሯዊ እና ቅን ሆና ትታያለች። ስለ ሕይወቷ፣ ስለ ፍቅሯ እና ስለ ሥራዋ በግልጽ ትናገራለች። ለምሳሌ ባሏን ፈርናንዶን እንዴት እንደተገናኘች ታካፍላለች። ይህም በማርኮ አንቶኒዮ ረጅል በኩል ተደራጅቶ እንደነበር ትገልጻለች። ይህ ታሪክ በጣም አስቂኝና ልብ የሚነካ ነው፣ ምክንያቱም ባርባራ ባሏ በመጀመሪያ ቀን አንቺ በጣም ቀበጥነሽ ብሎ መናገሩን በቅልድ መልኩ ትናገራለች። ይህ የባርባራን ተፈጥሮአዊነትና ቅልድ የተሞላበት ባህሪ በፖድካስቱ ውስጥ በግልጽ ያሳያል። ባርባራ ስለ ፍቅር እና ማህበራዊ ግንኙነቶች በግልጽ ትናገራለች። በወጣትነቷ ወንዶች ብዙ ጊዜ እንደማይቀርቧት ትናገራለች። ምክንያቱም ጠንካራ ስብዕናና ስብዕና ነው የሚያስፈልገው በማለት ታካፍላለች። ይህ የባርባራን ቀጥተኛና በራስ መተማመን ያሳያል። በተጨማሪም ስለ ውበት እና ማራኪነት ያላትን አመለካከት ትገልጻለች እና ቆንጆ መሆን ብቻ በቂ አይደለም፣ ማራኪነት እና ስብዕና ነው የሚያስፈልገው በማለት ታካፍላለች። ባርባራ በተዋናይነት ሥራዋ ውስጥ ስለ አጋተሟት ትግዳሮቶች ትናገራለች። በተለይ ስለ ካስቲንግ፣ ለምሳሌ ለባድ ቦይስ ፊልም ካስቲንግ ላይ መሳተፏን ትገልጻለች። ነገር ግን ሚናው ለሌላ ተዋናይት መሰተቱን ታካፍላለች። መውደቅን መቀበል በተዋናይነት ሙያ ውስጥ አንዱ ትግዳሮት መሆኑን ትገልጻለች። ነገር ግን እንደ ሮሳሪዮ ቲሄራስ እና ሙሄሬስ አሴሲናስ ያሉ ፕሮጀክቶች ላይ መሳተፍ ለእሷ ትልቅ እድል እንደነበር ታክላለች። በተጀማሪም አሁን በሮሳሪዮ ቲሄራስ ፕሮዳክሽን ውስጥ ተሳታፊ መሆኗን ትናግራለች ይህም ለእሷ አዲስ ተሞክሮ ከተዋናይነት ወደ ፕሮዳክሽን መሄዷ አዲስ አመለካከት እንደሰጣት ትናገራለች። በተለይ በካስቲንግ ሂደት ውስጥ ያለውን ውስብስብነት መረዳት ችላለች። ባርባራ ስለ ሶነርዬ እንቅስቃሴዋ ትናግራለች። ይህም በኮቪድ-19 ወረረሽኝ ወቅት ሰዎቹን ለመደገፍ ያደረገችው የአካል ብቃት እንቅስቃሴ ነበር። ይህን እንቅስቃሴ ያደረገችው ሰዎች በቤታቸው ተዘግቶ ሳሉ እንዲንቀሳቀሱ እና እንዲዝናኑ ለመርዳት እንደነበር ትገልጻለች። ይህ ክፍል በጣም ልብ የሚነካ ነው። ምክንያቱም ባርባራ ይህን እንቅስቃሴ ምንም አይነት ገንዘብ ሳትጠብቅ ከልብ መሆኑን ታረጋግጣለች። በመንገድ ላይ ሰዎች የሶነር የሊጅ ብለው እንደሚጠሯት ትናግራለች። ይህም ለእሷ ትልቅ ኩራት እንደሆነ ትገልጻለች። ባርባራ ቀደም ሲል በቴሌሙንዶ በፓሬንቴስ አላፉወርሳ ተከታታይ ተዋናይት ሆና በአሜሪካ የስፓኒሽ ቋንቋ አውታረ መረብ ላይ ሰርታለች። በሁለት ልብ ውስጥ መመረቷ በካስትሮ ተፈቅዶላታል እና በተከታታዩ በተለይ በሮማንስ እና በትሪለር ቲኢኖቾች ላይ ተወዳጅ ሆነች። የሶፊያ ሚና በተለይ በቤተሰብ ግጭቶች ውስጥ በባርባራ የአክሽን ተኮር ተዋናይነት ልምድ ተገልጻል። ባርባራ በካቦ ተከታታይ ውስጥ ከተዋናዮችና ከቡድን ጋር ትሩ ግንኙነት ፈጠረች። ድራማው በሎስ ካቦስ ተቃርጾ ነበር እና በከፍተኛ ሙከትና በተግባራዊ ፈተናዎች ምክንያት ቡድኑ በትልቅ ተባብሮ ሰርተዋል። ባርባራ በአንድ ቃለ መጠየቅ ላይ በድራማ ውስጥ ከቡድኑ ጋር መስራቷ እንደተደሰተች ገልጻለች፣ በተለይ በሮማንስና በትሪለር ቲኢኖች ላይ በጋራ መስራቷን በመናገር ባርባራ ቀደም ሲል ከካስትሮ ጋር በቀጥታ ባትሰራም በሁለት ልብ ተከታታይ ድራማ ውስጥ በምርቻው ሂደት እና በድራማው ቀረፃ ወቅት የቅርብ ትብብር ፈጥራለች። ካስትሮ በተከታታዩ የቦታ አደራጃጀትና የተዋናዮች መምሪያ ላይ በተለይ በባርባራ ላይ እምነት ነበረው። በሎስ ካቦስ በከፍተኛ ሙከት ውስጥ ተከታታዩን በማንሳት ቡድኑ ተከናጅቶ ሰርቷል እና ባርባራ ይህን በአስተየቷ ገልጻለች።